ብስምሚላህ አርራህማን አርራሂም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ ዐለይኩም ወረህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቁድስ ዩብ ቻናል ቤተሰብ አባላትና ታዳሚያን በዛሬው ከታሪክ አምድ ፕሮግራም የታላቁን የሙስሊም ጀግና የሳላሁዲን አል አዩቢ ታሪክን ይዤላችሁ ቀርብ ያለው ታሪኩም እንደሚከተለው ይቀርባል። ቆይታችሁ ከኔ ጋር ይሁን። ጊዜው በ532ኛ ዓመተ ሂጅራ ከ900 ዓመታት በፊት ነው። እስላሙ ዓለም በተለያዩ ስርወ መንግሥታት ውስጥ ሆኖ በንጉሳኑ ተጽዕኖ የጎሪጥ ይታያይ ነበር። በዚህ ሁኔታ ላይ የዘር ሀረጋቸው አረብ ካልሆኑ ሁለት ጥንዶች ሳላህዲን አል አዩቢ ተወለደ። የሳላህዲን ወላጅ አባት በዝንካውያን ስርወ መንግሥት ባለሥልጣን እንደመሆኑ መጠን ቤተሰቡን ይዞ ቢዘዋወርም ልጁ ሳላህዲን የድሎት ህይወቱ አላታለለውም። ሰላህዲን ወላጅ አባት በዝንኪያን ስሮ መንግስት ባለስልጣን እንደመሆኑ መጠን ቤተሰቡን ይዞ ቢዘዋወርም ወርም ልጁ ሰላህዲን የድሎት ህይወቱ አታለለት ከእውቀት ማድ አልተሸወደም ነበር። ሰላህዲን የወጣትነት ህይወቱ ላይ የሚያጠነጥኑ ጥልቅ የታሪክ ድርሳናት በብዛት ያልተሰደሩ ቢሆንም ግና ብላቴናው ደማስቆን እጅግ ይወዳስ ስለነበር ትምህርቱን እዚያው እንደ ተከታተለ ምንጮች ይጠቁማሉ። ሰላህዲን በደማስቆ ከተከታተላቸው ትምህርቶች ውስጥ ለማንሳት ብንሞክር ምህንድስና፣ የሂሳብ ቀመር፣ የሸሪያ ህግጋት፣ ስነ ጽሁፍ፣ ጂናሎጂ ወይንም የዘር ሀረግ ግንደ ጥናቶችን ተከታትሏል። ከእነዚህ ትምህርቶች ጎን ለጎን የአረቢያ ባህል የሆነውን የፈረስ ግልቢያ ክህሎት የዕለት ተዕለት ተግባሩ አድርጎትም ነበር። ሰላሃዲን ጎረመስና ጡንቻዎቹ ፈርጥመው ሳለ ወደ ግብፅ ሄደ። ግብጽ በሚመጣበት ጊዜም ግብጽ በፋጢሚያዎች ስርወ መንግስት የምትተዳደር ሀገር ብትሆንም ለመድረክ ድምቀት ብቻ ስርወ መንግስቱን ከማውሳት ውጪ የአስተዳደር ህልውናዋ በሚኒስትሮቿ ብቻ እየተወሰነ ነበር። በፋጢሚያዎች ስርወ መንግስት ተጽዕኖ ወርቃ በሚኒስትሮች የምትተዳደረው ግብጽ ዋና ፍላጭ ቆራጫ ሸረኮ በሆነበት ጊዜ ሳላሁዲን ነገሮችን በጽሞና ይከታተል ጀመር። ከነበረው በሳል የፖለቲካ እውቀት እና የተፈጥሮ ብላት አማካይነት በሁለት ወር ውስጥ ግብጽን በሚገባ አጠናት። በዚህ መሀል በፋጢሚዮች ስሮ ስርወ መንግስት አማካይነት ግብጽን ያስተዳደረ የነበረው ሚኒስተር ሺርኮ ህይወቱ አለፈ። ይህን ጊዜ የጠቅላይ ስሮ መንግስቱ ኸሊፋ በደማስኮ ንጉሶች በተደረገበት ጫና አማካይነት የግብፅም ሚኒስቴርነት ለሳላሁዲን አል አዩቢ አስተላለፈለት። ግብጽ ከፋጥሚዮች ስርወ መንግስት እጅ ወጥታ በደማስቆ ዝንካውያን ስርወ መንግስት ተጽዕኖ ውስጥ መውደቋ ያሳስበው የአሞሪያው ንጉስ ወደ ግብፅ እስክንድር ሶስተኛ የክርስትና ሃይማኖት መሪ የአመፅ ቅስቀሳ ደብዳቤ ላከለት። የአመፅ ጥሪውን የተቀበለው የግብፁ እስክንድርም ለአመፁ ግብዓት ይሆን ዘንድ የትብብር እጆችን ከወደ አውሮፓ ለመማፀን መመልከታቸውን የአመፅ ጥሪውን የተቀበለው የግብፁ እስክንድርም ለአመፁ ግባት ይሆን ዘንድ የትብብር እጆቹን ከወደ አውሮፓ ለመማፀን መልእክተኞችን ቢልክም ሊሳካለት አልቻለም። ይሁን እንጂ የአመፁን ጥሪ የቆንስታንቲንያው አጼ ኢማኑኤል ኮሚኖስ ተቀብሎ የደማስቆን የውስጥ ሽሹታ ይከታተል ከነበረው ከአሞሪያው ንጉስ ጋር በመተባበር ግብፅን ሊመሯት መከሩ። ሰላህዲን ምንም እንኳን የግብፅ ንግስና ላይ ገና አዲስ ተሿሚ ቢሆንም ከዙሪያ ስለሚሸረቡ ሴራዎች ቅድመ ጥንቃቄ እያደረገ ጀምሯል። የቤተ መንግስት ጠባቂዎቹን ሙሉ በሙሉ ቀይሮ ለደህንነት ዋስትና ጎሳዎቹን ተካቸው። ስከል ጦርኞች የመጀመሪያ የአመፅ ተግባራቸውን በ565 ዓመተ ሂጅራ ላይ ዲሚያት የተባለችውን የግብፅ ክፍለ ሀገር የባህር ዳርቻዎችን በመውረር አንድ ብለው ጀመሩ። ሳላሁዲን ከግብፅ ዋና ከተማ በወንድሙ ልጅ የሚመራውን የጦር ኃይል ወደ ድምያጥ ክፍለ ሀገር ልኮ በመቀጠልም እንዲህ ሲል ወደ ደማስቆ የዘንኪ ስሮ መንግስት ንጉስ ደብዳቤ ላከ። የድምያጥን ክፍለ ሀገር በአስቸኳይ ካልታ ደግናት ፈረንጆች ይቆጣጠሯታል። እኔው የጦር ኃይልን ይዤ ወደ ድምያጥ እንዳልሄድና በቤተ መንግሥት ዙሪያ ያሉ ግብፃውያን ሌላ ሴራ ሲረው ተክተኝ ሊዋግኙ ይመጣሉ። ያኔ ግብፃውያኑ ከኋላችን ፈረንጆቹ ከፊታችን ከበው ያጠፉናል። ይህንን ደብዳቤ ያነበበው የዝንኪያኑ ንጉስም ወላሂ ሙስሊሞች በፈረንጆች ተወርረው እኔ ፈገግ ልል እንኳ አላህን እፈራለሁ ብሎ ሻም የሚገኙ የክርስትና ገዳማት ላይ ጫና በማሳደር ግብፅን ለማረጋጋት ሞከረ። በባህር ዳርቻዎች ያንዣበቡትን የፈረንጆችን የወረራ የጦር መርከቦች ለመከላከል በድሚያጥ ክፍለ ሀገር በባህሩ ዳርቻ ድንበሩን በሰንሰለት በማጠር ስልታዊ የሀገር መከላከል ስራ ተሰራ። ይህ ሲሆን ጊዜው እንደ አውሮፓውያን አቆጣጠር በ1170 ነበር። የሳላዲንን ሰራዊቶች ዘመቻ የሰማው የአሞሪያው ንጉስም ከጋዛ ከተማ ወጣ ብሎ በፊልስጤን ምድር ከሚገኘው ቤተ መቅደስ መነሻውን በማድረግ ሳላዲንን ለመቅጠም ተንቀሳቀሱ። ይሁን እንጂ በበሳል መሪ ሲመራ የነበረው የሳላዲን ሰራዊት ፊታቸው የገጠማቸውን የጠላት ጦሮች ደምስሰው ወደ ጋዛ በማቅናት በአሞሪያው ንጉስ የተገነባውን ቤተ መንግስት ዙሪያው ላይ ካሉት ግንባታዎች ጭምር አወደመ! እነኚህን ተከታታይ ድሎች ምክንያት በማድረግ ደውለቱል አባሲያ ወይም የአባሳውያን ስርወ መንግስት ሳላሁዲንን ተንተርሶ ግብፅ ላይ ይደላደል ጀመር። በተቃራኒ ሁኔታ ግብፅን ለዘመናት ሲመራ የቆየው የፋጢሚያ ስርወ መንግስት በዝንካውያኑ ተጽዕኖ የመጨረሻ እስትንፋሱን ይተነፈስ ይዟል። በዚህ ሁኔታ ግብጽ በሁለት ስሮ መንግስታቶች ተጽዕኖ በመሳሳብ ላይ ሳለች የዘንካውያኑ ወይንም ደውለት ለባስያ ጠቅላይ ገዢ ኑርዲን ወደ ግብጽ ገዢ ሳላሁዲን አንድ አስደንጋጭ ደብዳቤ ላከለት። ይህ ደብዳቤ የደረሰው ሳላሁዲን የፖለቲካ ምህዳሩ ግብፅ ውስጥ ባሉት የሺያኤ ጥቃት ተከታዮች አማካይነት እንዳይበላሽበት በመስጋት ያልተወሰነ የጊዜ ገደብ እንዲሰጠው ጠቅላይ ላልተወሰነ ጊዜ ገደብ እንዲሰጠው ጠቅላይ የስሮ መንግስት ገዢውን ጠየቀ። ይሁን እንጂ የጠቅላይ የስሮ መንግስት ገዢ ኑርዲን የሰላህዲንን ማባበያ ወደ ጎን ትቶ ከደማስቆ ግብፅ ድረስ ለመምጣት ዛተበት። ይህን ዛቻ የሰማው ሰላህዲን ለቅድመ ጥንቃቄ ይሁን ዘንድ የሰራዊት አደረጃጀት በአዲስ መልኩ በማዋቀል ላይ ሳለ ድንገት ከወደ ኢራቅ ምድር በጠቅላይ ገዢው ፋንታ አንድ ሱኒ ሼህ ብቅ አለ። ሼኹ ግብፅ እንደገባ የመጀመሪያውን የጅማ ቁጥባ ያለ ሰላሃ ዲን ፍቃድ ለአባሳውያኑ ነገስታት ድዋ በማድረግ የግብፅን ኢማሞች አርአያ ሆኖ አስከተለ። ጊዜው ይነጉዳል። አያሌ ክስተቶች በየዕለቱ ይከሰታሉ። ነገራቶች በቅጽበት ይቀያየላሉ። በዚህ ሁኔታ የፋጥሚያው ስሮ መንግስት ገጂ የሆነው ንጉስ ህይወቱ አለፈች። የፋጢሚዎች ስርወ መንግስት ከ262 ዓመታት በኋላ ከመጨረሻው ንጉሥ እኩል ሥርዓተ ቀብሩን አስፈጸመ። ሳላሁዲን ግብፅ እያለ ከልካይ ሙሉ ለሙሉ ክፍት ሆነችለት። ያለ ተቀናቃይን ስርወ መንግስት ብቻውን የግብፅ መሪ ሆኖ የሀገሪቱን ህልውና በመዳፉ አስገባ። ለእሱና ለአመራሩ ደህንነት ሲልም ተአማኒነት ያላቸውን ቤተሰቦቹንና ወላጅ አባቱን ከደማስቆ ወደ ግብፅ በማስመጣት የአመራሩ አንድ አካል አደረጋቸው። አሁን ሳላሁዲን ግብፅን ዳግም መገንባት ጀምሯል። ግብፅን ራስገዝ የሆነች ሉዓላዊ ሀገር ሊያደርግ በመሯሯት ላይ ነው። በመጀመሪያ የግብፅ ነዋሪያን ቀልብ ማንም ንጉስ ገዝቶ በማያውቀው ሁኔታ ገዛ። በመቀጠል በከፍተኛ አመራር ቦታዎች ላይ ዘመዶቹንና ወዳጆቹን መከታ የሆኑት ዘንድ ሾማ። የሺአ የኢትቃ ቃዲዎችን በሻፊ ቃዲዎች ተክቶ በሻፊያ መዝሀብ ግብፅን እንድትመራ አደረገ። ይህ ለደረገችለው ሳላሁዲን የአሻዓሪያ መስመርን የሚከተል በመሆኑ ነው። ይህን አስከትሎም በሸር ተወስኖ በየአዛን ሰዓት ሁላ ሀይ ያለ ሀይረል አመል መሐመዱን ዋዓልዩን ሀይረል በሸር ይባል የነበረውን አስቆሞ ትክክለኛውን አዛን ብቻ እንዲባል ወሰነ። በቀድሞው ስሮ መንግስት አማካኝነት ይደረግ የነበረውን ቅጥ የለውን የኹጥባ ይዘት በማረም ምትክ በቀድሞ ስርወ መንግስት አማካይነት ይደረግ የነበረውን ቅጥ የለውን የኹጥባ ይዘት በማረም ምትኩ የአራቱ ከሊፋዎች ስም አቡበከር፣ ዑመር፣ ዑስማንና አልይ እንዲወሳ ደነገገ። በዚያው ዓመትም ለአረቡ ዓለም አርአያ የሚሆኑ ሁለት ትላልቅ መድረሳዎችን አስገንብቶ የማሊኪያና የሻፊን መዝሀብ በስፋት ተደራሽ ማድረግ ጀመረ። የሳላሁዲን የሁኔታዎች መመቻቸትና ወታደራዊ መዋቅሩ አደረጃጀት በገጠማቸው ጦርነቶች ሁሉ ይበለ የማይሰኝ ድሎችን መቀዳጅ ሲጀምር ጠቅላይ ስርወ መንግስቱ ንጉስ ኑረዲን ዘንኪ ስጋት ይገባው ጀመር። ግብጽ ኮጥባ ድሁን ለስርወ መንግስቱ አስተርቅ በሚል ምክንያት ያልተወሰነ ጊዜ የተኮራረፉት ሳላሁዲን እና ኑረዲን ዘንኪ ቁርሾቻቸው እየበረታ መጥቷል። የጠቅላዩ ስርወ መንግስት ንጉስ ኑረዲን ወደ ግብጽ መጥቶ የግብጽ ሚኒስትርነት ከሳላሁዲን ቀምቶ ለሌላ አካል ሊያስተላልፍ እንደወሰነ ለሳላሁዲን ዜናዎች ይደርሱ ጀመር። ሙስሊሞች ላይ ያንዣበበው የመስቀል ጦረኞች እያሉ እርስ በርስ ዝማመቱ ያልተዋጠለት ሳላሁዲን ባለስልጣናቱንና አማካሪዎቹን ሰብስቦ መፍትሄ ያለህ አላቸው። አብዛኞቻቸው ኑርዲን ዘንኪ ከእኛ ጋር መዋጋት የሚፈለግ ከሆነ እንግጠመው በማለት መድረኩን ሲቆጣጠሩ፣ ሳላሁዲን አባትና አጎት በበሰለ መንገድ የይቅርታ ደብዳቤዎችን እንላክለትና ሰላም እናወርድ በማለት ሚዛን የሚደፋ ሙግት አድርገው በደብዳቤው ከስምምነት ደረሱ። ይሁን እንጂ በተደጋጋሚ ይቅርታ ደብዳቤዎች ከሳላሁዲን ወደ ንጉስ ኑርዲን ቢላኩም ንጉሱ ግብፅ ገብቼ ሳላሁዲንን ከመሪነት ካላወረርኩ ክብር ለምን ያለ። ይህ በእንዲህ እንዳለ ከወደ ኑባ ምድር መነሳቸውን ያደረጉ ኑቢያውያንና አርሜናውያን ግብፃዊቷን የአስዋን ክፍለ ሀገር ለመውረር ድንበር ላይ እንዳኮበኮቡ ዜናዎች ተሰራጩ። የአስዋን አስተዳዳሪ ከአቅሙ በላይ የሆነ የጦር ኃይል ከተማይቱን ለወራት መዘጋጀቱን ሲመለከት የድረሱልኝ ጥሪ ለሳላሁዲን በአፋጣኝ ላከለት። ሳላሁዲንም ደብዳቤው ገና ከእጁ በመግባቱ በወንድሙ የሚመራውን ክፍለ ጦር አዋቅሮ ወደ አስዋን በመላክ የአንዣበበውን ወራሪ ጦር በትኖ ወደ መጡበት መለሰ። ይሁን እንጂ ያለ አቅማቸው ከግብፅ ጋር እሰጥ አገባ ውስጥ መግባት ያማራቸው ኑቢያውያን በቀጣዩ ዓመትም ግብፅዊቷን የአስዋንን ከተማ ለመውረር ተመልሰው መጡ። ኑባውያን ማለት ድሮድሮ በግብፅና በሱዳን መካከል የሚገኙ ማህበረሰቦች ናቸው። በዚህኛው ዙር ኑባውያን እንዳምናው ግብፅ ላይ ሸልለው መመለስ አልተሳካላቸውም ነበር። ለወረራ ግብፅ ሲገቡ በሳላሁዲን ሰራዊቶች እዚያው በቁጥጥር ውለው የኑባንና የቀሰር ኢብራሂም ከተማን ለሳላሁዲን ወታደሮች ጀባ በማለት ግዛቱን ተቀላቀሉ። ይህ ሁሉ ሲሆን የደማስቆ ኑርዲን ሳላህዲን ላይ በዛተው መሰረት ምንም አይነት ወታደራዊ እርምጃ አልወሰደበትም ነበር። ባይሆን የፋጢምያን ስሮ መንግስት አኮላሽቼ አንተን ለሾንኩበትና የመስቀል ጦረኞችን አግዤልህ ለዋልኩልህ ሁለት መቶ ሺህ ዲናር ክፈለኝ የሚል ደብዳቤ ለሳላህዲን እላከለት። ሳላህዲን ለተጠየቀው ካሳ አውንታዊ ምላሽ በመስጠት ስልሳ ሺህ ዲናር፣ በርካታ የተፈጥሮ ማዕድናት፣ የተለያዩ ጌጣጌጦችንና ውብ የአረቢያ ፈረሶችን ጭኖ ወደ ታላቁ ኑርዲን መገኛ ደማስቆ ሻመቀና። ከሻም ምድር ሲገባ በጉዞው ላይ የንጉሱን ስጦታዎች እንዲነዱለት የመስቀል ጦርኛ ባለሟሎችን አስገድዶ ላገ። በእግረ መንገዱም የሚያጋጥሙትን የገጠር ከተማ መሳፍንቶችን በመቆጣጠር ምንም አይነት መረጃ ለማንም አካል ሰጥተው ግብፅን እሱ በሌለበት እንዳይወሩ ከፍተኛ ጫና አሳደረባቸው። በዚህ መካከልም ሳላሁዲን የተወሰኑ የፈረንጆች ግዛቶችን ድንገተኛ ወረራ ይቆጣጠር ጀመር። በበረሃ ላይ ሳሉ ድንገት የሳላሁዲን አባት ከፈረሱ ወርቆ ማረፊያውን ከቅብር ቀለሰ። ሳላሁዲን ሙራዱ መልቶለትና አባቱን ቀብሮ ወደ ግብጽ በመመለስ ላይ ሳለ 569 ዓመተ ሂጅራ የየመንን ግዛት አንድ አብዱን ነቢይ በሚባል ግለሰብ እንደ ተቆጣጠራትን ዜና ደረሰው። የመንን የተቆጣጠራት ንጉስ ከፍተኛ የሆነ የሰራዊት አቅም ቢኖረውም፣ ሳላሁዲን የገዛ ወንድሙን ሳይሰስት ለክፍለ ጦሩ መሪ አድርጎ ወደ የመን ግዛት ላከው። ወንድሙም የሳላሁዲንን ተልእኮውን ግቦ ወደ የመን በመግባት ገዢውን ገሎ ግዛቱን በቁጥጥሩ ስር አዋለ። ይህን ተከትለው የሂጃዝ ግዛትም ይፋ በሳላሁዲን የአስተዳደር ግዛት ውስጥ መግባቷን አወጀ። ሂጃዝ መካ፣ መዲና፣ ተቡክ፣ ጣኢፍና የንቡዕ ተገደ በሄደበት ሁሉ ድል የሚቀናው ሳላሁዲን ግዛቱ እንደ ሰደድ እሳት መስፋፋ ሲጀምር ኑረዲን አልዋጥ ብሎት ከፍተኛ የሆነ የጦር መዋቅር ከኢራቅ ከቱርክና ከጀዚረት ልፈራትያ አደራጅቶ ሊዘምቱበት ተነሳ። ይሁንና ኑርዲን ሳላሁዲን ላይ ሊዘምት ሲል አዝራኤል ዲን ሞት ለ11 ቀን አባብሎት ቀድሞ ኑረዲን ላይ ዘመተ። ንጉስ ኑርዲንም በ59 ዓመቱ ዱኒያን ተሰናበተ። ይህን ጊዜ ሳላሁዲን ያለተቀናቃኝ የእስላሙ ዓለም ተጽዕኖ ፈጣሪ የስሮ መንግስት ጠቅላይ ንጉስ ሆነ። የቀድሞው ንጉስ ኑርዲን በሕይወት ሳለ የደማስቆን ክፍለ ግዛት የ11 ዓመት ልጁ እንዲያስተዳድረለት በሾመው መሰረት በላቴናው ከአባቱ ሞት በኋላ ደማስቆን በመምራት ላይ ይገኛል። ሳላሁዲን በደማስቆ ጉዳይ ሁለት አማራጮች በምዳብ መጥተው የቱን መምረጥ እንዳለበት ግራ ጋብተውት ለቀናት አዋለሉት አንደኛ በደማስቆ ግዛት ያሉ የመስቀል ጦር አቀንቃኞችን ድንገት ዘመቼ ላባረራቸው። ሁለተኛ ወይስ ነፍስ ያላወቀው ብላቴና ንጉስ ላይ ጣልቃ ከምገባበት እርዳታ እስኪ ጠይቀኝ ልጠብቀው። እነዚህ የሳላሁዲንን አእምሮ የፈተኑ መንታ መንገዶች ነበሩ። ከተወሰነ ማመንታት በኋላ የቀድሞው ባላ ውለታዋን ኑርዲንን ውለታ ላለመብላት ሲል ሳላሁዲን በደማስቆ ጉዳይ እጁን ላለማስገባት ወሰነ። በማይታመን ፍጥነትና ሰላህዲን በማያወቅበት ሁኔታ በደማስቆ ላይ ነገራት መቀየር ጀመሩ። የደማስቆ አልጋወራሽ ዕድሜው ለንግስና እስኪደርስ በሚል የሥልጣን ሽግሽግ ተደርጎለት የሀለብ ወይም አለጵያው አስተዳዳሪ በመሆን በቦታው ምሽተኪን የተባለ ሰው ዙፋኑ ላይ ሰፈረ። የሹመቶወል የተሰደረበት ቀለም ሳይደርቅለት አዲሱ ገዢ ግዛቱን ማስፋፋት ያዘ። በርላ ያሉ ጀዚረት ልፈራትያ የመሳሰሉትን የሰላህዲንን ግዛቶች ከደማስቆ ግዛት ለመቀላቀል በስሩ ከሚገኙ የክፍለ ግዛት አስተዳዳሪዎች ጋር መጻጻፍ ጀመረ። ይሁን እንጂ የሞሱል ኢራቅ ገዢ የሆነው የቅድሞው ንጉስ የኑረዲን ወንድም የከሚሽ ተኪንን ሀሳብ ወርቅ አድርጎ ሁኔታውን ለሳላሁዲን ጻፈለት። ሳላሁዲንም ህልቆ መሳፈር የሆኑ ሰራዊቶቹን አሰልፎ ግብፅ ላይ ተወካይ አስተዳዳሪ ሾሞ የኑረዲንን ልዩ ዴታ የሚገልጽ መፈክሮችን በማንገብ ሜዳ ተራራውን በፈረስ ኮታዮች አዋራ እያስነሳ ጉዞ ወደ ሻም ምድር ደማስቆ አቀና። የክርክን ግዛት አቆራርጦ በባስራ አድርጎ ጉዞውን በማፋጠን ባለበት ሁኔታ በርካታ የአረብና የቱርክ ወታደሮች የሰላህዲንን ሰራዊት ተቀላቅለው የዘመቻውን ጉዞውን አደመቁት። በ570 ዓመተ ሂዚያ በረቢ አልአወል ወር ሰላህዲን ከነሰራዊቱ ድንገት የደማስቆን ከተማ ሰተት ብለው ገቡ። ሳላሁዲን ድሮ በልጅነት ያደገባትን ወደ ቁርአን ቤት የተመላለሰባትን የፈረስ ግልቢያ የተለማመደባትንና በርካታ ልጅነት ትዝታውን በጉያው ከያዘችው የደማስቆ ከተማ ሲገባ በቀጥታ የቀድሞ መኖሪያ ቤታቸው አቀና። የደማስቆ ነዋሪያን በሳላሁዲን መምጣት እጅግ ተደስተው ቤቱ መትመም ጀመሩ። የዛሬን በዚያ አበቃን። በክፍል ሁለት ፕሮግራም እስክንገናኝ የአላህ ሰላምና አዝነት እንዳይለያችሁ እየተመኘ በዚሁ እሰናበታችኋለሁ።